እውነት ለመናገር የዛሬው የሀይምዬ ንግግር በጣም ነው የሚያሳዝነው፣ ልብ ይነካል። ሁል ጊዜ በእኔ ደስታ ቀን እንደዚህ የሚፈጠረው እድሌ ነው መሰል አለች ሊያስብል ይችላል። ነገር ግን ሀይምዬ በዚህ ደረጃ ውስጥ ተሰምቶ ተስፋ ቆርጦች ማየት ደግሞ ለእኛ በጣም ነው የሚከብደው። እንግዲህ ቤተሰብ ዛሬ ሀይምዬ ከሚፍታ ጋር መታለ፣ ሚፍታህም ስለትናንትናው ስለተፈጠረው ነገር አንዳንድ ነገሮችና ማብራሪያ ሲሰጥ ነበርና ከኦዲየንስም ተቃውሞ እንደደረሰበት እንደዚሁም ደግሞ ሀይምዬም እንደደበራት ተናግሯል። ሀይሚ እንግዲህ ለብሩኬ ብቻ ነው ወይ የምታግዙት እያለች ነበር። እንደዚሁም ኦዲየንሶች ሀይሚና ብሩኬን ለማጣላት ነው ወይ በዚህ ቀን ያገናኛችሁት ስላላችሁ ከዚህ በኋላ እኔ እጅና ስቻሉ እያለ ነበር። በመጀመሪያ ሚፍታ ወንድሜ ማለት የምፈልገው እንደ ሀሳብ ያው ሀይሚዬ ዛሬም ተናግራለች። እውነት እኔ ልቤ ውስጥ ነው የሆነ ንግግሯ ገብቶ በጣም ነው የሆነ እምባዬ ራሱ እየመጣ ነበር ስታወራ የነበረው ትናንትም መጨረሻ አካባቢ ሰምታችኋታል እስኪ ሴት ሆናችሁ ይዩት ያለችበት ፓርት ማለት ነውኝና ዛሬም ደግሞ ከልቧ ተሰምቷት ውስጧ ይሆናል አይደል? ተስፋ ቆርጦ እንዴት ብዬ ልንገራችሁ? አነጋገሩ እንደዛ ነውኝና ሚፍታ ወንድማችን ማለት ትንሽ ቢቆይ ብሩኬና ሀይሚ ሰላም በሆኑበት ሰዓት ቢከበር ነው እንደ ሀሳብ አንዳንዶቻችን ስንል የነበረው። አንዳንዶች ደግሞ እየሰደባችሁ ነበር፣ አትሳደቡ። ይኸው ሚፍታ ራሱ እኔ እጄን ማውጣት አለብኝ ሲል ነበር። ኦፍኮርስ ወንድሜ ማለት ነው። ከሀይሚም ከብሩኬም ኮን እንደሆነ እናውቃለን። እና እጅን ማውጣት የለብንም። ዛሬም የሃይም እያነጋገር እንግዲህ ከብሩኬ ጋር እስከ መጨረሻ ከዚህ በኋላ ስቶፕ ባርገን ማቆም እንዳለባት ነው እየተናገረች የነበረችው። የመጨረሻ ውሳኔ እንደሆነ ነው እየተናገረች የነበረውና እኛ ከዚህ በፊትም ሀይሜ ልደቷ ላይ ሁለት መቶ ኬስ ገባ የተከበረላትኝ ጥሩ አልነበረም፣ ልደቷም ጥሩ አልነበረም። አሁንም ሲደገም እሷ ትንሽ እንዳይከፋት ስለፈለግን ነው አንዳንድ አስተያየቶችን ስንሰጥ የነበረው። ሜይቢ ቲቶክ ላይ ምናምን ያለውን ነገር አይቶ ይመስለኛል ሚፍታህ ከዚህ በኋላ በሀይሜን በብሩኬ መካከል መግባት አልፈልግም ብሎ የተናገረውኝና፣ ና ይህን ቃልህን እንድታነሳልኝ እፈልጋለሁ። እንደ ሀሳብ እንደ እኔ ማለት ነው አንተ ከጎናቸው ሆነ ሁሌም እንደ ታላቅ መክረህ ዘክረህ አንድ እንዲሆኑ ነው ማድረግ ያለ እንጂ አንተ ጭራሽ ከተውሃቸው፣ ሀይምይም ከዚህ በፊት የተፈጠሩትንም አሁን እየተፈጠረ ያለውንም ነገር ሲደራረብባት እንደ ሻማ መቅለጥ አልፈልግም አለች። ከዚህ በኋላ ለሰው ደስታ ብዬ እኔ የማልፈልገውን ህይወት መኖር የለብኝም በቃ። ብሩክም የራሱን ላይፍ እንደፈለገ መኖር ይችላል። እኔም ደግሞ የፈለግኩትን የራሴን ላይፍ ነው መኖር የምፈልገው እያለች ነበረ እንግዲህ ሁለት መቶ ሀምሳ ኬ ላከብር አልፈለግኩም ነበር። ምክንያቱም ከዚህ በፊትም እድሌ ነው መሰል የኔ ደስታ ጊዜ እንደዚህ አይነት ነገሮች ይፈጠራሉ። አሁንም ደግሞ በእንደዚህ ሁኔታ ሁለት መቶ ሀምሳ ኬ ባከብርም ጥሩ ያልሆነ ስሜት ወይንም ጥሩ ያልሆነ ሚሞሪ ነው ትውስታ ነው የሚኖረኝ። ስለዚህ ባላ ከብሮ ይሻል ነበር እያለሽ ነበር ና ሀይምዬ በዚህ ደረጃ ተሰምቶሽ ከፍቶሽ እኔ ማየት አልፈልግም። እኔ እንደ ራሴ ማለት ነው ነገሮች ሊፈቱ ይችላሉ። ብርግም ያው ትንሽ ልውስጥ ስለገባ ሜቢ አንዳንድ ነገሮች ብቻ እኔ የዛ የትናንቱን ወይም ደግሞ አይተህን በቃ ብታልፈው ለሀይሚዬ ደስታ ብለ ሁሉንም ነገር ወደ ኋላ ትውት ብታረገው ብሩኬ እኔ ደስ ይለኝ ነበረ። ዛሬ እንደ ተረዳዋት ሀይሚዬ ስሜቷ ተጎድቷል። በጣም አዝናለች። የምሬ እንደምላችሁኝ ና ከዚህ በኋላ ለአንዴና ለመጨረሻ ጊዜ እኔ ከብሩኬ ሕይወት ወጥቻለሁ። በቃ ከኔ ጋ ምንም ነገር የለም። ተስፋ ቆርጫለሁ። ትናንትና ከብሩኬ ጋር መስ ያልተመላለስኩትኝ ዝም ያልኩትኝ በቃ ተስፋ ስለቆረጥኩ ነው ከሱ ጋር ያለኝ ነገር እያለች ነበር ሃይሜዬ እንደሳትበይ እኛ እንወዳችኋለን እንዳላችሁ አንቺና ብሩኬ አንድ ሆናችሁ ረጅም ጉዞ ተጉዛችሁ ትልቅ ደረጃ ደርሳችሁ እኛ ማየት ነው እንጂ የምንፈልገው እስካሁን በደስታ በፍቅር መታችኋልና፣ እዚህ ጋር ግን መብቃት አለበት ብላችሁ ባተው ደስ ይለናል። እንደገና አጀማመራችን ጥሩ ነበር። አጀማመራቸው ጥሩ የሆነ ሰው ደግሞ መጨረሻቸው ጥሩ አይሆንም እያለች ነበረ ሀይሚ ቆንጆ ማለት ነው። እዚ ጋ ምን አለ መሰላችሁ ሁሉም ነገር እንዳያያዙ ነው። ገባችሁ አደል? አሁን እዚ ጋ እናንተ መጀመራችሁም ጥሩ ነው መጨረሻችሁም ጥሩ እንዲሆን ያንቺም የብሩኬም አያያዝ፣ ብሩኬ ላንቺ ያለው ስሜት፣ ፍቅር፣ እንክብካቤ፣ ክብር፣ እንደዚሁም አንቺም ደግሞ ለብሩኬ ያለች ነገር ነው የሚወስነው እንጂ የመጀመሪያው ጥሩ ስለሆነ የመጨረሻ መጥፎ ይሆናል ማለት አይደለም። ይሄ በማንም በብዙ ሰዎች ላይ የሚያጋጥም ነገር አይደለም። የሰው ልጅ ፍቅርን እንዴት ነው ማሳደግም ይችላል፣ ማጥፋትም ይችላል ማለት እንዳኳሆኑ ነው። ውሳኔ ሊወሰድ የሚችለው ና ሚፍታህ፣ አሁንም ከጎናቸው አትራቅ። እንዳየወት ከሆነ ሀይምዬ መጨረሻ ውሳኔ ዋ ነው ዛሬ እያስተላለፈች ያለችው። አንደኛ ደረጃ ብሩኬም ድብብቆች መጫወት ይቅርበት፣ በቃ ማለት በነጻነት የፈለገውን ነገር ማድረግ ይችላል። ኦዲየንስ ተብሎ ወይንም እናንተ ስለምትወዱን ብቻ እንደሻማ መቅለጥ የለብንም፣ ሁለታችንም ሳንፈላለግ እያለች ነበር ና ሀይምዬ ማለት ነው እስከ ዛሬ ብዙ ነገር አይተናል። ከአንቺም ከብሩኬም ብዙ መልካም ደስ የሚሉ ጊዜያቶችን አሳልፋችኋል። አሁንም ደግሞ የተሻለ ነገሮች ነው ነውና ከእናንተ የምንጠብቀው ነገሮችን ራስ በራሳችሁ ማለት አንቺ ጋ ያለውን ሀሳብ አንቺ ነሽ የምታቂው፣ ብሩኬ ጋም ያለውን ሀሳብ ብሩኬ ነው የሚያውቀው ከኛ በላይ እናንተ ትተዋወቃላችሁ። ስለዚህ ነገሮችን ፈታችሁ ልክ እንደ ድሯችሁ በፍቅር በደስታ እንድትኖሩ የኔ ምኞትም ነው ፍላጎትም ነው ደግሞ የብዙ የጨረቃ ፋሚሎችን ፍላጎት ነውና ብሩኬ እንደ ሀሳብ ማለት ነው። ሀይሚዬ ብዙ ጊዜ በደስታዋ ቀን ተበላሽቶባታል። ያ ነገር ሲደራረብ የድሮውን ይቅርታ እልና እንደገና ሲደገምብ ደግሞ ለምን ይቅርታ አልኩኝ፣ እኔ ጋ ነው ጥፋቱ፣ ያን ጊዜ ነበር መወሰን ያለብኝ ብዬ ጸጸታለሁ፣ እያለች ነበረ ሀይሚዬ ና በተቻለህ መጠን ማለት ነው፣ በተቻለህ መጠን ሀይምዬ በቃ ደስታዋ እንዲመለስላት፣ እንደዚሁም ደግሞ ሀሳቧ አንተ ጋር የተፈጠሩ ነገሮች አሉ ብላ የምታስባቸው ሀሳብ ክሊን እንዲሆኑ፣ ቀስ ብላችሁ ሁለታችሁ ተረጋግታችሁ ከቻላችሁ ማለት ነው፣ ማንንም ሳታስገቡ፣ ሌላ ሰው ሶስተኛ ወገን ሳታስገቡ፣ ራሳችሁ ተመካክራችሁ ነገሩን ክሊን አርጋችሁ ትመጣላችሁ ብዬ ተስፋ አርጋለኝ እና ቤተሰብኔ የዛሬ ቪዲዮ አስተያየት ለመስጠት ራሱ በጣም ከብዶኛል። የሆነ ስሜቱ ስላስገባችኝ ስታወራ ምናምን ንግግሯ ኢሞሽናል ያደርጋልና፣ ሀይምዬ ለኦዲየንስም ብቻ ብላችሁ ሳይሆን እናንተም ስለምትዋደዱ ሜቢ አብራችሁ ስላላችሁ ማለት ነው። ፍቅራችሁ፣ አንድነታችሁ፣ መዋደዳችሁ እንደዚሁ ማሽ ማረጉ አንቺና ሀይ ብሩኬ አልታወቃችሁ መሰለኝ። የሰው ግፊት ስላለበት ነው ላችሁ ማለት ነው። የሰው ግፊት ብቻ ሳይሆን እናንተ ስጀመር ትዋደዳላችሁ። ስለምትዋደዱ ነው እጅ ለእጅ ተያይዛችሁ እዚህ ቦታ የደረሳችሁትኝና፣ ነገም ደግሞ ሌላ ቀን ነው ሜቢ ዛሬ ያበሳችሁ ያናደደች ያናደደች ነገር ሲውል ሲያድር ኖርማል ሆኖ ታገኘዋለች። ብዙ ጊዜ እኔ እናገራለሁ ሰው ልጅ በተናደደበት ሰዓት ላይ የሚወስነው ውሳኔና ሲውል ሲያድር የሚወስነው ውሳኔ የተለያየ ነው። ይሄ ደግሞ እኔም በራሴ ስላየሁት የሆነ ሰዓት ላይ የሆነ ነገር ሰምቼ የሆነ ነገር ተፈጥሮ በጣም ተናድጄ ውሳኔዎቹ ምናምን ወስኜ መጨረሻ ግን ውዬ አድሬ አንድ ሳምንት፣ ሁለት ሳምንት ምናምን ቆይቼ ሳየው ልክ አይደለም እንደዛ መውሰን እንደሌለብኝ ይገባኛል። ስለዚህ ሀይሚዬ ዛሬ የተናደደች ተበሳዩ ተከታታሽ ሊሆን ይችላል። እንግዲህ ከብሩኬ ጋር ተስፋ ቆርጫለሁ የመጨረሻ ነው ምናምን ያልሽው ግን ደግሞ በቃ ነገሮች ይስተካከላሉ። ቆይ ቀስ በይ፣ ተረጋጊ፣ ለራስሽ ጊዜ ስጪ። ብሩኬም ተመሳሳይ፣ ተረጋጋ፣ ለራስህ ጊዜ ስጥ። መቼም ተለያይታችሁ ማትለያዩ ልጆች ናችሁ ሁለታችሁ፣ ምክንያቱም ስለምትዋደዱ፣ ስለምትፈላለጉ። እዚህ ጋር ምናልባት ልጅነት ኖሮ እል ውስጥ ልትጋቡ ትችላላችሁ። አንዳችሁን አንዳችሁ ማዳመጥ ሊያቅታችሁ ይችላል ግን ሲጀመር ማለት ነው። ሰው ማስታራቂም አያስፈልጋችሁም። እናንተ ራሳችሁ ተመካክራችሁ ሁሉንም ነገር ራሳችሁ መፍታት የምትችሉ ምርጥዬ፣ እንቁ የሆናችሁ የእኛ ተወዳጅ ወጣቶች ናችሁ። በቃ ና፣ ሀይሚ አይክፋሽ፣ እሺ? ኔናት፣ ያው ስለተፈጠረው ነገር ሶሪ። እውነት እኔ ራሱ ተሰምቶኛል፣ አልተሰማኝም አይደለም። ግን ደግሞ ለበቆ ነው። ሶስት መቶ ኬ ላይ ሶስት መቶ ኬ ሴት ገቢ ምርጥ አርጎ ብርቄ እንደሚያከብርልሽ ተስፋ አለኝ።